እንዴት እያመራ ነው ሊዱ ውስጥ ምን ገጠማት? የደረሰች የደረሰችበት ቦታ እንግዲህ እስካሁን አልታወቀም። ቀጣይ ክፍል እዛን መተናን ማለት ነው። ውድ ቤተሰብ እንግዲህ በጣም አጓጊ እና ቀጣይ ክፍል ምን ይሁን እያለን የምንጠብቀው ድራማ ነው ማለት ነው። በእውነቱ ከሆነ በጣም ልናመሰግናቸው ይገባል ብዬ ነው ማስበው። አንዳንዴ ማለት ነውና እንግዲህ ዴቭ እህቱን ወደ ቤት ያው ማታ ኤላ ጋ ሄዳለሁ ብላ እንደወጣች አልተመለሰችም። ዴቭ ደግሞ ኤላ ጋ ያደረች መስሎት ነበር ማለት ነው። ነገር ግን ጠዋት ነግተው ኤላና ለሊ ወደ ዴፍ ቤት ሲመጡ እሱ አይለችም። ነገር ግን ይሄ ናኦል አዲሱ ልጅ ማለት ነው ገና ምንድን ነበር የሚባለው የሌባ አይነት ቀድሞ ያስታውቃል እንደሚባለው፣ ቀደም ብሎ ነው ከወንድሙ እንደውም ሌዲ አልመጣችም እንደ ካንተ ጋር ብሎ የጠየቀው ማለት ነው። ምክንያቱም አፋኙ ወይም ደግሞ ሌዱን የወሰዳት እሱ ስለሆነ ማለት ነው። ነገር ግን በነገራችን ላይ እዛ ቤት እና ፍቅር ቤት ውስጥ የሞሉ ሰዎች እንዳለ በተንኮል የተሞሉ ናቸው ማለት ነው ከአዴይ እና ከዴቭ ከባርኮት ውጪ ማለት ነው። ለምለምም እንደዛው ነዛ ናቸው። ፍቅር ነሽ እና አውነ እንዲሁም ደግሞ ቤዛ አዲስ የመጣችሁ የባርኮት ሚስት ሶስታችሁም ተንኮል አለባቸው። ሊዱ እንኳን ቀበጥ ናት እንጂ እንደዚህ በሁዳ እንደዚህ ተንኮል አታስብም። ወይም ደግሞ ተንኮል አስብ አይደለም ግን እሷን ይህንንም ራሱ ማድረግ የቻለችው ትንሽ ኤለን ስለምትወድ ነው። ኤለን መቅረብ ስትፈልግ ነው ስለምትፈልግልግ በፊትም ከፍቅር ጋር እንትን ያለችው ማለት ነው እንጂ ቀበጥ መደነስ መቅበጥ እንጂ ሊዱ እንደዚህ ቶንጎል የለባትም ማለት ነው። ምረር ያለ ቶንጎል ያለባት ፍቅር ናት ማለት ነው። ታውቃላችሁ፣ አንዳንድ ጊዜ የሆነ ምቀኛ ስኖርባችሁና እንደዚህ በቃ እናንተ እግር እግራችሁን የሚከተል የሚከታተል የሆነ ነገር ስታደርጉ የሆነ ነገር ትልቅ ትልቅ ቦታ ስደርሱ ከፍ ስትሉ እናንተ ታች እንድትሆኑ የሚመኝ ሰው ሁሌ ግርግራችሁን የሚከተል የሚቀኛ ወይም ደግሞ በቃ መጥፎ ሰው ልክ የሰራች ያለችው ፍቅር እንደዛ አይነት ድራማ ነው ማለት ነው። ምክንያቱም አሁን ደግሞ ሆን ብላ እና አውል እዛ መታለች እና አውል ደግሞ ከሷ የበለጠ ተንኮል እየሰራ ነው፣ ሴቶቹን ሁሉ እያማሰላቸው ማለት ነው። ምክንያቱም ቤዛም ባርኮትን አፍቅራ አይደለም የመጣችሁ፣ በእርግጠኝነት የሆነ ነገር አላት፣ የሆነ የምትፈልገው ነገር አላት በእርግጠኝነት ማለት ነው። ስለዚህ እሷም የራሷን ነገር ማሳካት ትፈልጋለች። ፍቅርም ምዛ ጋር የራሷን ነገር አዴ እና ሊዱ ሊዱ ራሱ ከቤት እንድትወጣላት ትፈልጋለች። በአብዛኛ ግን አዴ ከዛ ቤት እንድትወጣላት ትፈልጋለች ማለት ነው ባርኮት ቤዛ እዟት ወደ ቤት ስለመጣ ሳይሆን እሷ የራሷን ስራ መስራት ስለምትፈልግ ነው። ጂቢል ለማገኘት አዴን ለማስወገድ የምታደርግ መንገድ ነው ማለት ነው። ፍቅር ናኦልን ያስገባችው ናኦል ግን እሷ ላይ አሁን ገና ይሰራላታል ድራማ ማለት ነው። ምክንያቱም ሊዱን አፍኖ ወስዷታል። ቤዛ ደግሞ ከኤላ ቤት እሷ ቀርማ ወታ ነበረ ሊዱ ማለት ነው። ቤዛ ተከትለው ነበር ሲወስዳትና ይዞ ሲሄድ አይተዋለች። ግን ደግሞ ወንድሙ እንደዛ ማነው ዴቭ እንደዛ ሲያብድ አይቻለሁ እሱ ጋር ነበር አላለችው። ነገር ግን እንስማማ ነው የተባባሉት ሁለቱ ማለት ነው ናኦልና ማናት ቤዛ ማለት እንስማማ፣ እና እሷም የራሷን ስራ ለመስራት ናኦልን ደግሞ ያው እዛ ጋር ፍቅር ብሎ የያዘችው ነገር ይዛለች የሆነ ዶኩመንት ነገር ስላለ እሱን አሳልፍ እንዳላወጣ ስራ እንስራለኝ ብላለች። ስለዚህ እሱም ደግሞ በዚህ መንገድ ቤዘን ቤዛን ተጠቅሞ ፍቅር ሊያጠቃ ስለሚፈልግ ይመስለኛል። ፍቅር ደግሞ ይሄንን አሁን በእርግጥ እሱ እንዳደረገ ታውቃለች ብዬ ነው ማስቦ አንጥ ቆይ መጀመራ አዴን አስቀድማት እንጂ ሊዱን ቆይ ብለዋለች፣ ግን ደግሞ ልጅ ጋር ስጠፋ እሱ እንዳደረገ በእርግጠኝነት ታውቃለች ብዬ ነው የማስበው ማለት ነው። ምክንያቱም ከእሱ ውጭ ማንም ሊያደርግ አይችልም። ልጅቷ ከዚህ በፊት ወታ ውጭ ያድራ አታውቅም። ስለዚህ ናኦል ነው ይሄን ስራ እየሰራ ብላ ምናልባት ዴቭ እንደምንም እንግዲህ አንቋ ይዟት እንድትናገር ያደርጋታል ብዬ አስባለሁ ማለት ነው እና እንዲሁም ደግሞ ማነ ሁለቱ ወንዶች ንጉስና ንጉስና ያኛው ማለት ነው። ሁለቱም እንግዲህ ቀበጣውን ፈለገ ላይ ናቸው እነሱ ራሳቸው ማለት ነው። ምክንያቱም ዴፍ ቀጥታ እነሱ ጋር ነው ይገባ ይሄዳ ማለት ነው። እነሱ ናቸው ደመቃና ንጉስ ናቸው ያፈኗት። ከነሱ ውጭ ማንም ሊይዛት አይችልም ብሎ ማለት ነው። ምክንያቱም ከዚህ በፊት ፍቅርና አዴን አፍኗቸው ስለነበር ማለት ነው። ነገር ግን እነሱ እኛ አላየንም ብለው እውነቱን ተናግረዋሉ። ነገር ግን ተጠራጥሮ ይች ይህንን ነገር ያደረገችው ፍቅር ናት ብዬ ነው የማስበው ብለዋል ዳይመንድ ማለት ነው። ስለዚህ ዴዝ ዴቭ ደግሞ ተንኮል እንደምሰራ እያወቀ እንዴት ትዘላለችኝም? እየሮጣ ወደ ቤቱ ገብቶ እንግዲህ አንቺ ነሽ ይህን ነገር ያደረግሽው። በእውነቱ እንግዲህ ያው ፍቅር አሁን የለችበትም፣ ግን ደግሞ ልጁ እንዳደረገ ታውቃለች። እሱ ነው ብላ ከጠቆመች ምናልባት ዴቭ አንቆ የት እንዳለች ሊዱን ሊያስመጣ ትችላል ብዬ አስባለሁ። ግን ምን እንደሚፈጠርና ይሄ እንደዚሁ ይቀጥላል፣ ሊዱ እንደዛው እንደታፈነች ተቀጥላለች ወይስ ልጁ ካለችበት ያመጣታል? አሁን ደግሞ ወደ ቤት እራሱ ሊዱን ቢመልሳት በሆነ ነገር የሆነ ነገር አብረን እንሰራለን ብሎ ካላት ታላት በስተቀር ለወንድሟ መናገሩ አይቀርም ሊዱ ማለት ነው። እሱ ነው ያፈነኝ እሱ ነው የወሰደኝ ብላ ማለት ነው። ደግሞ በሆነ በኤላ በደካማ ጎኗ ኤላን እንድታገኝ ያደርግልሻለሁ ካላላት በስተቀር መቼም ቢውል ሊዱ አደብቅም ማለት ነው። ወደ ቤት እንኳን ቢመልሳት መልሳት ማለት ነው። እና ስለዚህ ወዴት እንደሚያመራ እንግዲህ ድራማ አብረን የምናየው ይሆናል ማለት ነው። እና እኔ ግን ማለት ነው ቤዛ ቤዛ ተብዮ ብዙም እንትን ጎበዝ ናት፣ እሷ እየሰራች ነው ነገሩ። ግን ደግሞ ብዙም አልተመቸችኝም እና እሷም ሆነ ጥቅም እየፈለገች ስለሆነ ወይ ገንዘብ ወይ ብቻ ሆነ ነገር እየፈለገች ነው እሷም፣ ማለት ነው እንጂ በእውነት ወይ እሷ ኤላን ትፈልገ ይሆናል ወይ ደግሞ ሆነ ገንዘብ ወይ ብቻ ሆነ ነገር እየፈለገች ነው እሷም፣ ማለት ነው ምክንያቱም ናኦሊን ኦሊን ተጠቅማ እሷ ምን ነገር ትሰራለች ብዬ ነው የማስበው። ፍቅርም እንደዛው ወይም ደግሞ ፍቅርና ሁሉንም ከቤት ልታስወጣቸው ትችላለች ብዬ ነው የማስበው። ምክንያቱም ይህ ባርኪ ሚስትነ ሚስት ነኝ እስካለች ድረስ ማለት ነው። እይ አንዳንዳቸው የቤት ባለቤት ነኝ፣ አዛዥ ነኝ። አሁን ራሱ አዴን እንዴት እንደምታዛት እኔ ግን የምታሳዝነኝ አዴ ምስኪኗ የማትናገር የማትለ ሁሉ እሺ የምትል ቃላችሁ ምክንያቱም ያም ይመጣል ይወርድባታል፣ ያም ይመጣል ያዛታ እናት እኔ የአረብ አገር ሴት እንኳን እንደዚህ ነገሩ ይኖራል አይኖርም ብዬ አላስብም። ግን ደግሞ የአዴ በዛ በኢትዮጵያኖች እንደዛ በምታውቃቸው ሰዎችን መሀል ሆነን እንደዚህ እያደረጓት አረቦች እንደዚህ አያደርጉም ማለት ይከብዳል። እና አዴ ምስኪኗ ታሳዝናለች። መቼ ይሁን ለአዴ የሚያልፍላት መቼ? ወይም ዴቪ ንዛ ለዴቪ እሺ ብላ ፍቅሩን ተቀብላ ከሱ ጋር በሰላም ብትኖር ምን ይላት አለው? ለአዴ ማለት ነው። ምክንያቱም ሰላሙን ታገኛለች ማለት ነው። እሷ ያው ቤተሰቦቼን፣ እናቴን፣ እህቴን እያለች ነው የተጎዳች ያለችው ማለት ነው። አንደኛ ነገር አላማ አላት፣ አላማውን ማሳካት ትፈልጋለች ያለ ጊዜ ወይም ደግሞ ያለ ቦታው አፍቅራ ምናምን ወይም ደግሞ ተዳርጋ መቀመጥ እናቶችን እና እህቷን መርዳት ስለምትፈልግ ነው አዴ ማለት ነው። እና ይህን ይመስላላችኋለሁ ውድ ቤተሰቦቼ። ወይ እነ ዳይመንድ ሊዱን ካለችበት ያገኛሉ ብዬ አስባለሁ። ምናልባት ምክንያት ካገኙ ወይ ልዩ እንዳፈነ ጥርጣሬ ካገኙ ወይ እነ ዳይመንድ ይደርሱበታል ወይ ደግሞ ልዩ ራሱ ያመጣል፣ ወይ ፍቅር ደግሞ ትናገራለች። የሚቀጥለው ላይ ደግሞ ሊዱ እንዴት ምን ሆነች? ምን ደርሳለች? ምን ላይ ደርሳለች? ዴቪስ ስለ እህቱ ተጨንቋል በጣም ማለት ነው። እሱስ እንዴት ነው? እንዴት ይሆን ይችለው? እንዴት ሲሆን ችሎ የሚጠብቀው የምለውን ነገር እንግዲህ አብረና ያለ የሚቀጥለው ላይ ደግሞ ውድና የተከበራችሁ ቤተሰቦቼ ከወደዳችሁ ቪዲዮ ላይክ አድርጉ። መልካም ቆይታ ይሁንላችሁ። የሚቀጥለውን ደግሞ እዘን እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ። ባይ